ይህም ያሙት አይ እኛ ሀገሮቹ ናቸው እውቀት የላቸውም፣ ትሊሆን ወደ ውጭ ይዞ ይሉጣ። ለምሳሌ ጆን መካርተር ምን ይላል? ጆን መካርተር ማለት እንግዲህ እውቅ የሆነ እዚህ በሪፎርምር ቴዎሎጂ ኮንቴምፖራሪ የሆነ በደንብ ተጠያቂ ሊሆን የሚችል አይነት ስኮላር ነው፣ እና በዚህ ጉዳይ ላይ ተጠይቆ እንዲህ በዚህ መልኩ አብራርቷል።

ለዓለም ሁሉ ቢሞት ኖሮማ ኢየሱስ አለ፣ ለዓለም ሁሉ ቢሞት ኖሮ በቃ ይሄ ዩኒቨርሳሊዝም ነው፣ ዓለም ሁሉ ይድን ነበረ፣ ሲኦልም አይኖርም ነበረ አለ። ሲኦል የኖሮ ለዓለም ሁሉ ስላልሞተ ነው ኢየሱስ። ስለዚህ በቃ ያ አቶንመንቱ ቤዛነቱ ውስን ነው ለመተድ ነው አለ። ከዛ አንድ ጥያቄ ጠይቀ፣ ማን ነው ይሄንን ውስን እንዲሆን ያደረገው? ግን ማን ነው? እኛ ነን ወይስ እግዚአብሔር? እኛ ስላላመንን ወይስ ራሱ እግዚአብሔር? ራሱ እግዚአብሔር ለራሱ ክብር አለ። ራሱ እግዚአብሔር በቃ ገድቦታል። ቤዛነቱ ነው። አይተዋል ለሁላችንም እንዳለ ገድቡታል። ጆን መካርተር ነው የሚለው። ልጨምርላችሁ? ኦኬ እሺ እንጨምራ። ማን እንግዲህ በፕሮቴስታንት ውስጥ አሁን ላይ ካሉ በጣም እውቅ የሆኑ ዲቤተሮች ምናምን፣ እነዚህ ዲቤት ከሚያደርጉት ሰዎች ውስጥ፣ አቃቤ እምነቶች ውስጥ፣ አፖሎጂስቶች ውስጥ አሁን ጄምስ ዋይት ነው። ጄምስ ዋይት እንዲላል How can it be possible?

እና ለዓለም ሁሉ ሞቶ እንዴት ነው ምልጃን ሲያቀርብ ለጥቂቶች ታለ ሊያደርግ የሚችለው? ስለዛ ምልጃንም እያቀረበ የሚኖረው እያለ ነው። ለዓለም ሁሉ ሆን ነበረ ለዓለም ሁሉ ቢሞት ኖሮ የሚል ነገርን ጄምስ ዋይት የሚያስቀምጣል። ይሄ ምንም የምትክደው ነገር አይደለም። ጆን ካልቪን እንዲህ ብሏል ለዓለም የሚል ነገርን አስቀምጦ ነበር። እኔ ያልኩት አሁን ላይ ያሉ ካልቪኒስቶችን ነው። ጆን ካልቪን ምናልባት ሊሚትድ አቶንመንትን የማይቀበል ከሆነ ከካልቪኒስት ወንድሞች ጋር ሂደና ተነጋገረ። እኔ አሁን ስለ ጆን ካልቪን አይደለም፣ አሁን ላይ ስላለው ፕሮቴስታንት ነው እያወሩ ያሉት። ልሰብኮም ላሳምኖም የተነሳሁት ጆን ካልቪንን ሳይሆን አሁን እናንተን ነው ማለት። አሁን ላይ ያላችሁትም ያላችሁት ፕሮቴስታንቶች ማለት ነው። ሰው ዛሬ በዚሁ ጉዳይ ላይ ላይቭ እንገባለን። ይቆያል።